ዋን ዩአይ ኤት ማለትም አንድሮይድ 16 ላይ ከተጨመሩትና እኔም በግሌ ከወደድኳቸው ነገሮች የመረጥኳቸውን ሶስት ምርጥ ነገሮች ላሳያችሁ። እርግጠኛ ነኝ በጣም ተወዱታላችሁ። ከዛ በፊት ግን እንደተለመደው ይህን ቪዲዮ ላይክ አድርጋችሁ ጀምሩ። አሁን በቀጥታ ወደ መጀመሪያው የመጀመሪያው፣ እንደ ትሬንድ ጭምር እየታየ ያለው የክሎክ ስታይሉ ነው። ይህንን የሰዓት ስታይል እንዴት እንደምትጠቀሙ ላሳያችሁ። በመጀመሪያ ሎክ ስክሪናችሁ ላይ ዋልፔፐር ማድረግ የምትፈልጉትን ዋልፔፐር ወይም ፎቶ ከመረጣችሁ በኋላ ሶስት ነጠብጣቡን ተነኩና ሴታስ ዋልፔፐር የሚለውን ነክታችሁ ሎክ ስክሪን የሚለውን ትመርጣላችሁ። በመቀጠል እንደዚህ ሲያመጣላችሁ እዚህ ጋር ሰዓቱን አንዴ ነካ ታረጋላችሁ። ከዛ ልክ እንደዚህ ሲያመጣላችሁ እዚህ ጋር ስታይል የሚለውን ተነኩና እዚህ ጋር የምትፈልጉትን ሰዓት ትመርጣላችሁ። የሰዓት ስታይሉን ከመረጣችሁ በኋላ ወደዚህ ትመለሱና እዚህ ጋር እኔ የመረጥኩትን ይህንን ትመርጣላችሁ። ከዛ ልክ እንደዚህ ይቀይርላችኋል። የከለር አማራጮች አሉ። እዚህ ጋር ከለሩን እንደፈለጋችሁ ትቀይራላችሁ። በመቀጠል ልክ እንደዚህ አርጋችሁ በቀላሉ ሰዓቱ ከዋል ፔፐራችሁ ጋር እንዲሄድ አርጋችሁ ልክ እንደዚህ አስተካክላችሁ ከላይ ደን የሚለውን በመንካት ይሄንን ክሎክ ስታይል መጠቀም ትችላላችሁ ማለት ነው። ይሄም ስልካችሁን ገና ስታበሩት ልክ እንደዚህ ያመጣላችኋል። ከዋል ፔፐራችሁ ጋር የሚያምር ገጽታ ይሰጠዋል ማለት ነው። ሁለተኛው ደግሞ እንደሚታወቀው፣ በአንድ ጊዜ ስልካችን ላይ ሁለት አፕሊኬሽኖችን እኩል ከፍተን መጠቀም እንችላለን። ከዚህ በፊት በነበረው ላይ አንዱን አፕሊኬሽን ሰፋ አርጋችሁ መጠቀም ከፈለጋችሁ ሰፋ ማድረግ የምችሉት የተወሰነ ያክል ነበር፣ እስከ 75 ፐርሰንት የሚደርስ ማለት ነው። ነገር ግን ዋን ዩይ ኤት ላይ ይሄንን እስከ 90 ፐርሰንት ድረስ አንዱን አፕሊኬሽን ሰፋ አርጋችሁ ልክ እንደዚህ መጠቀም ትችላላችሁ። ከአንዱ አፕሊኬሽን ወደ አንዱ አፕሊኬሽን መቀየር ስትፈልጉ በቀላሉ ነካ እያደረጋችሁ ልክ እንደዚህ መቀየርና መጠቀም ያስችላችኋል። ሶስተኛው ደግሞ ወደ ስልካችሁ ካሜራ ከገባችሁ በኋላ በተለምዶ ብዙ ጊዜ የምናደርገው ነገር ነው። ባክና ፍሮንት ካሜራውን መቀየር ከፈለግን ልክ እንደዚህ እያደረግን በቀላሉ መቀየር እንችላለን። ነገር ግን ልክ እንደዚህ ስናደረግ ይሄንን ከመቀየር ውጪ ሌላ ተጨማሪ አገልግሎት እንዲሰጠን ማድረግ እንችላለን ቀይረን ማለት ነው። ለምሳሌ እኔ ልክ እንደዚህ ወደ ላይ ስዋይፕ ሳደርገው እንደምታዩት እንደዚህ አይነት መረጃዎችን አመጣልኝ። በቀላሉ በስንት ሜጋ ፒክሰል ፎቶ ማንሳት እንደምፈልግ እዚህ ጋር ያስመርጠኛል። ፍላሽ ላይት ኦን ኦፍ ማድረጊያውንም ልክ እንደዚህ ያመጣልኛል። ሌሎች ተጨማሪ ነገሮችን እንደ ስልካችሁ አይነት በዝርዝር ያመጣላችኋል። ታዲያ ይህንን ማስተካከል ከፈለጋችሁ ወደ ስልካችሁ ካሜራ ሴቲንግ ከገባችሁ በኋላ ወደ ታች ወረድ ትሉና ይሄን ማሳያችሁን አንዴ የተነካላችሁ በመቀጠል ኦፕን ኩክ ኮንትሮል የሚለው ላይ ታደረጉታላችሁ። ከዚህ በኋላ ካሜራችሁ ውስጥ ከገባችሁ በኋላ ስዋይፕ ስታደረጉ እነዚህን ዝርዝሮች ያመጣላችኋል ማለት ነው። ይሄንን በፈለጋችሁ ጊዜ ወደዚህኛው ወይም ስዊች ካሜራ ወደሚለው ቀይራችሁ መጠቀም ትችላላችሁ።